ዋሳብ ዋሳብ ዋሳብ ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? አለን አለን አለን። እንግዲህ ዛሬም በሌላ ቪዲዮ ከች ብለናል። የዛሬው ቪዲችን ትንሽ አሳዛኝም ነው ደስተኛ የሚያደርግም ነው። ዛሬ ለ ከዛሬ ጀምሮ ለስድስት ቀን ባሌ ሮቤ ልንሄድ ነው። ባሌ ሮቤ ልሄድ ነው እና በጣም የሚገርም የሚገርም እንትን ነው የሚሆንብልን፣ ቫኬሽን ነው የሚሆንልን። እና ራቼ አሉ ማይጆዎች አሉ ሜይ ቢ ነዩቲ ይኖራሉ። አያበደ በጣም ነው ደስ የሚለው። እና ሁላችሁ እንግዲህ እንደምታዩት ሻንጣዬን ሸክፌ ሻንጣዬን ሸክፌ ጣ ልላችሁ ነው። እንግዲህ ዛሬ በለሊት ነው ያለሁት። አሁን ስንት ሰዓት መስላችሁ? ለአስራ አንድ ሩብ ጉዳይ ነው። ለአስራ አንድ ሩብ ጉዳይ ነው። አሁን እዚህ ነሀሮን መጥተው በራይድ ይወስዱኛል። ከዛ በኋላ በራይድ ከሄድን በኋላ ቦሌ እንገናኛለን ከነራቼ ጋር። ከዛ ነው እንግዲህ ጉዞችን የምንቀጥለው ማለት ነው። ኤቭሪቲንግ ነው ማሳያችሁ ማለት ነው። በየቀኑ ያለውን ነገር አሳያችኋለሁ ማለት ነው። ይመቻችሁ። ማይ ፋሚሊ እንግዲህ ያው ቤተሰቦቼ ሚስቴ በጣም ደብሯታል ልሄድ ስለሆነ

ካ እንግዲህ ቤተሰቦች ያው ሚስቴን ተሰናብቻለሁ። አንዱ የሚቀረኝ ሰው አለ። ሰውም አይደለም፣ የእኔ አባት ውሻ ያለች

ሊሷን ነው መሰናበት አይቀርም። ስለዚህ ቤተሰቦቼ እንግዲህ ሰብስክራይብ ማድረግ እንዳረሱ። አሁን ለውጣ ነው። ከዛ በኋላ በራይድ እንሄዳለን እዛ ወደ ቦሌ። ከዛ ነው እንግዲህ ቁፍ ባሱ የሚወስድን፣ ከዛ በኋላ ነው የሚወስድን ማለት ነው። ይመቻቹ ተከታተሉኝ ቤተሰቦቼ። ቤተሰቦች እንግዲህ ደርሰናል ቦሌ ደርሰናል ባሳችን እዚህ ነው ያለው ሻንጣችን አስገብተን ምናምን ነገር የቀሩ ሰዎች ስላሉ እየጠበቅናቸው ናቸው ነው እኛ ደግሞ ክና አድርግ ብለን ኢየሱስ ስም እ እንደሚያ ዩት ጋይስ ሰንሴቱን ዩት

ዋሳብ ዋሳብ እንግዲህ ቤተሰብ ሰላም ናቸው። እንግዲህ እኛ ወደ ድምቢዶሎ ካሜራ ማየት ወደ ባሌ ሮቢ እየሄድን ነው። እዚህ ጋ ቡቻ አለ፣ ሀሩን አለ፣ ሰይ አለ። ባሌ ሮቢ ነው አሁን ወደ አዳማ፣ ከዛ በኋላ ወደ ባሌ ሮቢ ነው የምንሄደው ነው እንግዲህ ተከታተሉኝ። ማይ ፋሚሊ አይ ላቭ ዩ። ሰብስክራይብ ማድረግ እንዳትረሱ። ይመቻሉ ጭራሽ ዋትስአፕ ዋትስአፕ፣ እንግዲህ ቤተሰቦች አዳማ ደርሰናል። አዳማ ነው ያለነው። ሰላም ናችሁ? እንዴት ናችሁ? አዳማ ነው ያለነው። አዳማ ምግብ ልንበላ ቆመናል። ዩቲ ለእኔ ቤተሰቦች፣ ዩቲ ለቤተሰቦች የምታያቸውን ነገር ንገሪኝ እኮ ሌላ ተሞክሮ ወደፊት። ዩቲ እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ቮት አድርጓት። የአፍሪካው ላይ የአፍሪካው ላይ የአፍሪካው ላይ በኢሜል ምን ምንድን ነው ባዩ ላይ አለ የቲክቶክ

ቪዚት ኦሮሚያ አለ። እዚህ ጋር እንግዲህ ቪዚት ኦሮሚያ ነው ይዞን የመጣው። ቪዚት ኦሮሚያ ነው ይዞን የመጣው። እንዴት ነው አማኑ፣ ጋሺ አለን። እግዚአብሔር ይመስገን። ቪዚት ኦሮሚያ እንዴት ነው? አለን። አለን እየገባሁ ነው። እና ቤተሰቦቼ በቃ ምግቡ ምናምን እየበላሁ አሳይቻለሁ። ይመሻችሁ ቤተሰቦቼ፣ የአዳማ ጥሬ ስጋ እንግዲህ ቤተሰቦቼ እኛ ገና እስካሁን እየበላን አይደለም። እዚህ ጋር ያለው ሰው በሙሉ እየበላን ነው። ይ ማለት እዚህ ጋ ይውላችሁ አደላሽ ለእኛ ነ በሰፈዋ ግን ኦሮሚያ ቪዚት በጣም ነው የምናመሰግነው። እግዚአብሔርም ፈዎን ዩት ቤት

ችግር አለ። የወንድም አይነት ወንድሜ አሮን፣ እህቴ ዩቲ ጉራሽ ዩቲ። እንዴ! አረ ጉራሽ ዩቲ አበደር ቡቺዬ ቡቺዬ አለ እዚህ ጋር በቃ በ የሚገርም እግዚአብሔር ቪዚት ሮሚያ በጣም ነው። ቤተሰቦች አሁን በላበላ በላ እንግዲህ ቤተሰቦች ጉዞዋችንን ቀጥለናል። ወደ ባሌ ሮቤ ጉዞዋችንን ቀጥለናል። መንገዳችን ባሌ ሮቤ ገና ነው። እንግዲህ ተከታተሉኝ ቤተሰቦች፣ ይመቻችሁ። ሰላም። እንግዲህ ቤተሰቦች አሁን አዋሽ ነው ያለ ነው። አዋሽ እንግዲህ ፍራፍሬ ለመግዛት ምናምን ቆመን ነው። እንግዲህ ተከታተል ብዙዎቻችን ቀጥለናል።

አርሲ ተራራ ፓርክ ራች ከዚህ ወጥቶ ተጣቀለ አርሲ ፓርክ ነው። እንግዲህ ቤተሰቦች አርሲ ተራራ ፓርክ፣ አሁን ደግሞ እዚህ ያለው ነገሮች እና

ከርከሮ አጋዘን ምንድን ነው? ይበላል እኮ።

ነው እንግዲህ፣ ይኸውላችሁ አርሲ ማውንቴን ውስጥ ነው ያለ ነው። አሁን ፓርክ ውስጥ በእግራችን እየሄድን ነው። በጣም ብዙ አይነት እንስሳዎች አሉ ተብለዋል። እንግዲህ ምን እንደምናገኝ እግዚአብሔር ነው የሚያውቀው። ጉዞ በእግር ነው። ከዚህ በኋላ ያራደልች ትለፋለህ፣ እንስሳ ታገኛለህ። ሹፍ ያበደ ነው ይሄ። እንግዲህ የመጀመሪያ ቀን ጉብኝታችን ነው ያችሁ በስመ አብ፣ ተራራው ምናምን እዛ ጋር ገና ባሌ ሳንገባ ነው። ይኸው እንደዚህ የሚሉ ነገሮች እያየን ያለ ነው። እንግዲህ ቤተሰቦቼ ኦልሞስቱ ኪሎ ሜትር ነው በእግራችን የመጣ ነው። ኦልሞስት ኪሎ ሜትሮች ያበድን ነው ግን፣ እግዚአብሔር ያበድን ነው። እባብ ምን አለ ግን። እንስሳቶቹ የት ናቸው? ሮጦ ሄዱ። እንስሳቶቹ እንግዲህ ሮጠው ሄዱ መሰለኝ። እንሂድላቸው በቃ

ይሄ ነገር ይበላል? አዎ። ጌታን አዩት።

ቤተሰቦች እንግዲህ ሰብስክራይብ ማድረግ እንዳረሱ። በስማ ገና ባሌ ሮቤ ያሌት ነው። እዚህ እንግዲህ እንስሳቶቹን ድምጻቸውን ድምጽ እኛ ድምጽ ባወጣን ቁጥር እነሱ እየሸሹ ነው የሚሄዱት፣ እና አሁን በጣም ከሩቁ ነው የታዩኝ። ምናልባት ካልታያችሁ፣ እኛ ግን አይተናቸዋል ማለት ነው። በቃ ድምጽ ከሰሙ ይሸሻሉ። ገባችሁ? ለዛ ነው። በስማ በስማ በጣም የሚያምረው ግን እግዚአብሔርን በጣም ደስ ይላል። አርሲ ማውንቴን ናሽናል ፓርክ ዋው! ከአርባ ምናምን በላይ እንስሳቶች አሉ። የአእዋፋት ዝርያ ከአንድ ሺህ ምናምን በላይ አሉ። ጂሰስ ተአምር ነው። በና ፓርክ ነው እንግዲህ ስንትና ስንት ሺህ ሄክታር ነው እና ቤተሰቦች የተከታተሉኝ መቻችሁ እንግዲህ ቤተሰቦቼ እንግዲህ የተወሰኑ እንስሳቶች ለማየት ሞክረናል። ግን እኛ በጣም ድምጽ እየወጣን ስለነበረ ልናገኛቸው አልቻለም። ከሩቅ ነው ያየናቸው። አሁን ከአርሲ ናሽናል ፓርክ ናሽናል ማውንቴን ፓርክ እየወጣን ነው። ጉዞ እንግዲህ ወደ ባሌ ሮቤ ነው የሚሆነው ማለት ነው። ያለውን ነገር ደግሞ አሳያችኋለሁ። ሰብስክራይብ አርጉኝ። ይመቻችሁ አሳብ አሳብ አሳብ እንግዲህ ቤተሰቦች እንዴት ናቸው? አሁን በቆጂ ደርሰናል። አ በቆጂ ደርሰናል። በቆጂ ላይ ያበደ ነው እርጎ እርጓቸው ያበደ ነው ተብለን አሁን እዚህ እርጎ ልንጠጣ ነው።

ስለዚህ እንግዲህ ቤተሰቦቼ አሁን እርጎ ምናምን ነገር እንጠጣለን። እርጎ እንጠጣ ምናምን ነገር የዛሬውን ቪዲዮ እንዘጋለማለሁ ያለው። ፓርት ዋን፣ ፓርት ቱ፣ ፓርት ትሪ፣ ፓርት ፎር፣ ፓርት ፋይቭ፣ ፓርት ሲክስ እያደረግኩ እስከ ስድስት ቀን በተከታታይ ነው። ባይ ዘ ዌይ ሰሞኑን ለስድስት ቀን ነው በተከታታይ ቪዲዮ የምለቅላችሁ ተከታታይ ልዩ አለው። ሰብስክራይብ አድርጉ፣ ይመቻችሁ። እርጎ በአም ተቀበለው

ጌታ ምስክር ኖርማል ነው ያበደርኩ። እግዚአብሔር ቤተሰቦች እንግዲህ የዛሬው ቪዲዮችን ይህንን ይመስል ነበረ። ሰብስክራይብ ማድረግ እንዳረሱ በየቀኑ ነው እንዳልኳችሁ። ቴንክ ዩ ብራዘር። ሰብስክራይብ ማድረግ እንዳረሱ ቀ ቪዲዮችን ባሪ ላይ የሚኖረ ቆይታ ነው የሚሆነው። ይመቻችሁ። ቪዚት ኦሮሚያን በጣም ነው የምናመሰግነው። ቴንክ ዩ ሶ ማች።